ማስከር ያለው በቃ ብርሽ ይሄ ነገር ደብቅ የመቅበት አልችልም ነው። ቤተሰው በመጨረሻም አብርሽ ተጨንቆ ተጠቦ በሄርሜላ ምክንያት ሄርሜላ እንደምታፈቅረው ስንቴን የገለጸችልክ እንደምታፈቅረው ሲያቅ ራሱን ስቷል ማለት ነው። በመጨረሻም ራሱን ፌንት ነቅሏል ማለት ነው። ሕይወት እንዳለኝ እያወቅሽ ብሎ በጣም እኔ የገረመኝ የአቤል ነው፣ የአቤል ማሽቃበጥ፣ የአቤል ማሽቃበጥ እንዲሁም ደግሞ ቤታቸው ውስጥ ያየሁትን ቪዲዮ አሳያችኋለሁ። በጣም በሚገርም ሁኔታ እናንተ ያላያችሁትን ነገር እኔ ያሳያችኋለሁ በቪዲዮ ማለት ነው። ጋይስ እና በጣም ነው ያዘንኩት፣ በጣም ከምትሉት በላይ ማለት ነው። በጣም ከምትሉት በላይ በጣም ነው ያዘንኩት። ምንድን ነው አብርሽ ምንድን ነው የምትጠብቀው? ምንድን ነው የምትጠብቀው? ምንድን ነው የምትጠብቀው? ሌላው ደግሞ ቪዲዮ ላይ ቪዲዮ ላይ እናንተ ያላያችሁት ነገር አለ። ከቻላችሁ ከቪዲዮ ላይ ቆርጣችሁ አውጡት። አሳያችኋለሁ እኔ ግን ማለት ነው። በመቀጠል ግን ጋይስ አንድ ነገር ልናገር አብርሽ እራሱን እስኪ ስት ለራሱ ዋጋ እስኪያጣ ድረስ እች ልጅ ለምንድን ነው ከህይወቱ የማያስወጣት? ምክንያት ምንድነው? ምንድነው? ፌንት መብላቱ ይሄ ሁሉ ምስቅልቅል፣ ትዳርክን ማጣትክ ሳይቀር አራሷን ሴት አራሷን ሚስት በቃ ማንከራተትክ ሳይቀር በዚህ ሁኔታ ለዚች ልጅ ዋጋ የምትከፍለው አንተ ምንድነው? ምንድናት? ምንድናት? ስንት ነው እሷ እንዳፈቀረች የምትገልጽልክ? ከህይወትክ ለምንድነው ማታስወጣት? እንዲህ ምንድነው ያሰራችበት? እች ልጅ የሆነ ነገር ሰርታበታለች እንጂ ያለ ምክንያት እንደዚህ ውጥር ግጥር ብላ ሙጥኝ ብላ በዚህ ሁኔታ እሱ እንደዚህ ሲሆን እያየን እኔ በጣም ነው የገረመኝ፣ ጋይስ በጣም በጣም ነው የገረመኝ። ሌላው ደግሞ ጋይስ የአቤል ማሽቃበጥ አቤል ሁለቱ እንዲጋቡ ምንድን ነው አደራ ትብለካል እንዴ? በረብጣ ዶላር ነው እንዴ ተከፈለክ ተከፍለዋል እንዴ? አቤል ተብዬ እነ ሁለቱ አብረው እንዲኖሩ አንድ ላይ ያገናኛቸው እንዳይለያዩ ተብለክ አደራ ተሰጥተዋል እንዴ እንዴ? በጣም ሲከራ ለእሷ በጣም አድቫንሴጅ ሲያደረግላ ነበር። እናንተ ስትከፋ ስትጎዳ ልክ ሩታ እንደጎዳችው አይነት ነበረ አቤል። ኤክስፕሌን እያደረክ የነበረው ሩታ አብርሽን በጣም እንደጎዳችው፣ ሄርሜላ ደግሞ ለእሱ እንደምትመቸው ዩሹር፣ እንደዛ ነው ብለክ ታስባለክ። ሩታ እኮ ብዙ ጊዜ ያልቅሳለች። ባይዘዊ የሴት እንባ በጣም ከባድ ነው። የሴት እንባ ይውላል ያድራል ይቆያል፣ ግን የሆነ ሰዓት ዋጋ ያስከፍላል። በህይወታቸው በወንድ የሚያዝኑ ሴቶች የምሬ ነው የምላችሁ፣ ወንዶቹ መጨረሻቸው ህይወታቸው ላይፋቸው አያምርም በጭራሽ። እንደውም ቢቻል በይቅርታ ተላልፎ በይቅርታ ተላልፎ ነገሮችን እንደ መፍታት ደግሞ ትልቅ ነገር የለም። በተለይ ሴት ልጅ ካዘነች በጣም ከባድ ነው። ሩታ በጣም ነው የምታዝነው። ትዳሯ እንደዚህ ጭምልቅልቅልቅ ሲል የምትወድ ይመስላችኋል? የምትደሰት ይመስላችኋል? ህይወቷ ሲበተን ትዳሯ ቤቷ እንደዚህ ሲሆን የምትደሰት ነው ይመስላችሁ? ኔቨር ኤቨር አትደሰትም። ኔቨር ኤቨር አትደሰትም። ስለዚህ አሁን ወደዳችሁ ጠላችሁ፣ ከቻላችሁ ከአብርሽ ህይወት ፕሊዝ በቃ ውልቅ ልቅልቅ ለማለት ሞክሩ። ውጡለት ከአብርሽ ህይወት። እንዲህ ይህ ሁሉ ጋጋታ ምንድን ነው? ሄርሜላን ታቅፎን ምን እንዲያደርግ ነው የምትፈልጉት? ሄርሜላን እንዲታቀፍ ነው ያችን ትቶ? እንዲ ቢያንስ እንኳን እኮ ሩታ እንኳን እሺ አልተመቸችኝም እንኳን ቢል ራሱ ቢል እንኳን፣ እናንተ ናችሁ ኮያላችሁ ያላችሁት እና አቢል አጨብጫቢዎቹ ጎረምሶቹ ማለት ነው። ኦኬ ቢል እንኳን ጋብቻ ሳይፈርስ በዚህ ደረጃ አንቺ ሄርሜላ ሴት አለሽ እንዴ? ሴት ልጅ በዚህ ደረጃ ወርዳ አፈቅራለሁ፣ ሞትላለሁ፣ ምናም ምናምን ስትል ሰምቼ አላውቅም። ሼም ነው። እኛ እንደ ኢትዮጵያውያን ባህላችን ሴት ልጅ አፈቅራለሁ ብላ አትናገር በአደባባይ፣ ነውር ነው። በዛ ላይ ባለትዳር የሆነ ወንድ ኢቭን እንዲ ህይወቱን እኮ ታውቂያለሽ ሄርሜላ። እኔ በጣም እየገረምሽ ነው። የእሱ ትዳር እንዳለው ህይወቱ፣ ላይፉ፣ ሪሌሽንሽ እንዴት ነው ነገሩ? ሙሉ ነገሩን እያወቅሽ አንቺ እንዴት ነው እንደዚህ አይነት ስሜት ውስጥ የገባሽው አይኑ ሰዎች ከመቀራረብ ከመላመድ ፍቅር ውስጥ እንደሚገባ አውቃለሁኝ፣ ግን በቃ አንቺ ይሄ ምንም አይዶን ነው። ሩታን ለመጉዳት ሆን ተብሎ እየተደረገ ያለ ነገር ነው የሚመስለኝና ሩታን ለማናደድ ሩታን በቃ ስሜታዊ ለማረግ እያረጋችሁ ያላችሁት ነገር ነው የሚመስለኝ እንጂ በዚህ ደረጃ እሱ ራሱን እስኪስት፣ ራሱን እኮ ነው የሳተው። ራሱን እስኪስት በዚህ ደረጃ እንደዚህ አይነት ነገር ስታረጉ በጣም ሊደብራችሁ ይገባል። በጣም የእውነት ሼም ነው። ስለዚህ ሄርሜላ የምሬን ነው ምልሽ፣ አንቺ እያደረግሽ ያለሽ ነገር ስህተት ስለሆነ፣ እየሄሽበት ያለው መንገድ ስህተት ስለሆነ እመኘኝ እመኘኝ እመኘኝ፣ ይቆጭሻል፣ ታለቅሻለሽ፣ ታዝኛለሽ፣ እመኘኝ። ህይወት በጣም ፈተና ነው የምትሆንብሽ፣ ውጪ ከእነሱ ህይወት ውጪ። አብርሽም ደግሞ ሩታን በድልሃት ወደ ሄርሜላ ብትሄድ መቼም አይሳካልክም መቼም ደግሞ አይቀናህም። ሴት ልጅ ከወደደች ካፈቀረች ልጅ ከወለደችልህ በኋላ ለአንተው መስዋዕት ሆና ዋጋ ከፍላልክ አንተን የሆነ ስቴፕ ካደረሰች በኋላ እውነት አንተ አሁን ይህንን አይተ ከሄር ሚላጋ ከቀጠልክ የምሬ ነው ምልክ አንተም ነገ ዋጋህን ታገኛለክ። ይሄ ነው ምልላችሁ የምችለው። እችን ሴት ከራስህ ካርቃት፣ ምንም አያስፈልግም። ወደ ህይወትክ እንዳታመጣት ምክንያቱም አንተ ትዳር አለክ፣ ህይወት አለክ። ወደ ህይወትክ ነው መዞር ያለብክ ጭራሽ ፌንት እስኪሰራ ድረስ አስባችሁታል። አሁን እኛ እኮ አብርሽ አሁን ይንቃ አይንቃ፣ ይዳን አይዳን እኮ አናቅም አላየ ነውም። ምክንያቱም ቪዲዮ መጨረሻ ላይ ራሱን እንደሳተ ነው ቪዲዮ የተዘጋው። ስለዚህ ሁላችሁም ፎከስ አድርጋችሁ ልትመለከቱ የሚገባው እችን ልጅ ልንቃወማት ይገባል። ሄርሜላ ከአብርሽና ሩታ ህይወት መውጣት አለባት። ሌሎቹ ደግሞ ወንዶቹ የምታጨበጭቡ ወንዶች ደግሞ ስርዓታችሁን ያዙ። የሰውን ህይወት የአብርሽን ትዳር ለመበተን በዚህ ደረጃ እንደዚህ መሆን አይጠበቅባችሁም። ምን አክል ቢከፈላችሁ ነው? ምን አክል ገንዘብ ብታገኙ ነው? ሼም እንኳን የለባችሁም እንዴ? አረ ይደብራል የእውነት። እኔ በጣም በጣም ብዙ የሚገርሙ ነገሮች አሉ። የዚህ ደግሞ የተለየ ነው፣ በጣም የተለየ ነው። ሰው አሁንም ቢሆን ከህይወታቸው ብትውጪ መልካም ነው ላለው። እና አቤል ግን ሩታን ለማጣጣል የምትሄዱበት መንገድ በጣም ይደብራል፣ ያስጠላል። የምሬን ነው፣ ምልክ በጣም ያስጠላል። ስለዚህ አሁንም ቢሆን ጋይስ ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እኔ አብርሽ እቺ ልጅ ከህይወቱ ያውጣት ነው የምለው። የእናንተም ደግሞ ሀሳብ አስተያየት እስኪ ኮመንት ላይ አስቀምጡልኝ። ወዳቻለሁ። ባይ ባይ። ጉድ ናይት።